ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበሯችሁ ቻናላችን ቤተሰቦች እንዴት ናችሁ? ደህና ናችሁ? ከኛ ጋር ሁሉ መልካም ነው። ከእናንተ ጋር እንዴት ነው? ከ ጋር አልሐምዱሊላ። ሰብስክራይብ፣ ላይክ፣ ሼር ለምንድን ነው የማታደርጉ? አይቀን በጣም እየገረማችሁ። አሁን መጥፎ ስራ ብንሰራ ምን እንጃ የት ባደረሳችሁ ነበረን ማለት ነው። እንደኛ ያለን መልካም ስራ ነው የምለቀው። ብለናል በእኛ ማለት ነው። እንግዲህ ለእናንተም ላይ መስላችሁ ይችላል። የምናገኘውን አጋጣሚ የእናንተ ሸር እናደርጋለን። ሰብስክራይብ ማታደርጉን ለምንድን ነው? አሳድጉን። አይከፈልበትም። ለማንኛውም ሰብስክራይብ አይከፈልበትም። ከፈለበት ላይክም ልዙ እኔ እጃችሁ ላይ የያዛችሁ ዘርግ ላይክ ወንጭራችሁ መሄድ ምን ያቅታዋል ማለት ነው። እንደዚሁም ሰብስክራይብ ታረጉ እና በመቀጠል እንግዲህ ተመቻችሁ ሰብስክራይብ አድርጎ ተመቻችሁ ማለት ትችላላችሁ። እሱ ግዴታ አይደለም ፍላጎት እንጂ ማለት ነው። በተረፈ እንዴት ናችሁ? ልን ውድ ሀገሬ ልጆች ባያላችሁበት ያለ ስብሃን ታአላ ሰላም እዝነት ይላያችሁ እያልኩኝ እንሻአላ ዛሬ አንድ ሰርፕራይዝ አላችሁ። ሰርፕራይዙ ምንድን ነው? አንድ የምወዳት ጓደኛዬ ከውጭ ትመጣለች። አላቃትም አታቀኝም። ያው የምንተዋወቀው በይቶ ብለነው ማለት ነው። እና በይቶ ነው በአካል እንተዋወቅም ሀቂቃን በይቶ ነው እንተዋወቀው ግን በቃ እኔ እንጃ ሰዎችን በጣም ተቀርባለኝ እኔ እንደነዚህ ያሉ ህቶች ነው ኖራሉ ብዬም አሉ ግን እንጃ ማምያቀታችሁ ሀቂቃን ስንት እህቶች አላችሁ እና በጣም ጥሩ ናት ሳአዲ እንኳን ለሀገርሻ በቃ እሺ ብያለሁ አሁን ወደ ኮቻ ልሄድ ነው ልቀበላት አዲስ አበባ ገብታለይ እና ያው አዲስ አበባ ገብታ ነው። ሞፋጅ አያረገችኝ መምጣቷ ነው በመሰረቱ አልሰማሁኝም። እሷ ደሞ ነው ሞፋጅ አረጋለሁና ነው ሞፋጅ አደረኳት። ላረጋት ነው ማለት ነው። አሁን ላረጋት ልሂድ ነው፣ ወደ ኮምሻ ልሂድ ነው ልቀበላት። ኢንሻአላ ያለውን ስቴፕ ባይ ስቴፕ እናሳያችኋለን፣ ከተመቻችልን ማለት ነው። እህጀ ልቀበላት ወስኛለሁ። ኢንሻአላ እሷ ታውቅ እኔ ግን እጅ ልቀበላትስ ብዙ ማለት አስቤ እጅ ልቀበላት ወስኛ፣ ደም ሻወጣ ያለው ነገር በቻልነው አቅም እንቀርጽላችኋለን ማለት ነው። ሰላማችሁ ብዙት ይበልልን። እንወዳችኋለን። ተከታተሉን ዛሬ በዩቱብ የምትዋወቃት አንድ ሴትዬ ወደ የገባችው ዛሬ ያላቃትን በአካል ግን በዩቱብ ነው። እንደዚህ ነው ነው በጣም ነው ደስ የሚለው። እንደሃሉ ምህቶች አሉና በጣም ደስ ብሎኛል። ዛሬ ደግሞ ለቀበላት ፍቶቻ አመጥቻለሁ። ስሜቱ እንዴት እንደሆነ ተከታተሉ ማለት ነው። እኔ ደግሞ የሚገርማችሁ አበባ ንማቀው የተፈጥሮ አበባ ንቆር ደስ ይይ ማለት ነው። ከዛ ኮምቦልሻ ያለ መስሉ ይዝመተ ስጠይቃቸው የተፈጥሮ አበባ የለም እቻ ሁሉ ስንት ነው የታቀላችሁ? መቶ ብር ይተይዛችሁ እና ያው ለማንጠቀመው አበባ ምናምን ብዬ ይችን ገዝቼላታ ደሞ ማለት ነው። በነገራችን ላይ ወላሂ እኔ የተፈጥሮ አበባ አለ ብዬ ነበር የመጣው ደስ አለ። እዚህ የለም ይችላል እና ይህን ይመስላል እንግዲህ ሐላቃት ማታቀኝ ማቃት